አይወለድም። ሴት ያላባቱ ያርበተብታል ጥላትን በምድር ሩታዬ እንግዲህ እየቀወጠችው ትገኛለች ቲክቶክ ላይ። አረ ንግስቲቷ መርሃባ ብለናል፣ እንኳን ደህና መጣች። ቀውጭልን። የሚያምረው ባንቺ ነው። ሳቁም፣ ፈገግታውም፣ መጫወት፣ መደሰት፣ ዝናት። አማራችሁ እንዲ ከሩታዬ በተወለዳችሁ እንዴ ጦርነቱ ቀጥለዋል። እንግዲህ ከሄርሜላ ጋ ቤተሰብዬ፣ ሩታ እንግዲህ ቲክቶክን እየቀወጠችው ነው። አሁን እንደዚያ ያዝ፣ እንግዲህ ያዝ፣ ሩትዬ ያዝ፣ ያዝ። እንግዲህ የሄደው ሂድ የመጣው ሚንጣ። አረ ሩታዬ፣ አረ አረ፣ እንደዛ ነው ያዝ፣ እንግዲህ ያዝ። ጎጃሚ ነው ጎንደሬ ነው፣ ሸዋኜ ነው፣ ምንድን ነው እንደ የ86 ብሄር ብሄረሰብ መወዘዝ አለብሽ ሩታዬ። እና ሩታ ንግስቲቷ መታለ፣ የገንዬ እናመሰግናለን። አዎ መታለች። በጣም የቀለጠው መንደር አይገርምሽም? ዜና ምልጦኛ አልልሻለሁ፣ አንቺ ባትነግሪኝ እኮ ማለት ነው። እና እንደዚህ እየቀለጠች ሆነው ሩቲ አለባበሷ እንኳን በጣም ነው የሚያምረው። እንደዚህ ራቁቷን አልመጣችም ሩታ እኮ። ኧረ ወይኔ እናቴ የእኔ ወደ ያዝ እንግዲህ ያዝ አ አ አ አ